የሳምንቱ ታላቅ ጨዋታ ቸልሲ ከአርሰናል ጋር ምሽት አንድ ሰዓት ተኩል እሁድ የሚከናወነው ጨዋታ ይጠበቃል። ቸልሲ በአለፉት 11 ተከታታይ ጨዋታዎች ከአርሰናል ጋር ገጥሞ አንድ ድል ብቻ ነው ያደረገው። ለመጨረሻ ጊዜም 2021 ላይ ነው ማሸነፍ የቻለው 2021 ላይ ነው ማሸነፍ የቻለው። በነገራችን ላይ ስታንፎርድ ብሪጅ ላይ አርሰናል ያለፉትን 6 ተከታታይ ጨዋታዎች አልተሸነፈ። ከ2013 እስከ 18 ከ7 ጨዋታ 6 ተሸንፎ ነበር። አሁን ግን በተከታታይ 6 ጨዋታዎች ስታንፎርድ ብሪጅ ላይ አርሰናል አልተሸነፈም። በነገራችን ላይ ቸልሲ ስታንፎርድ ብሪጅ ላይ መጥፎ ቁጥር ያለው ቡድን ነው። ከቶተንሃም ኦስፐር ስቴዲየም ቀጥሎ በዘንድሮ ዓመት ደካማ ውጤት እያስመዘገበ ያለው ሜዳው ላይ ቸልሲ ነው። በ23 ጨዋታዎች ስታንፎርድ ብሪጅ ላይ አስሩ ጨዋታዎች ላይ ነው ነጥብ የወሰደው። ያ ማለት 43.5 ፐርሰንት ነው። በሜዳው የማሸነፍ እድሉ ወይም ነጥብ የመውሰድ እድሉ ከእሱ በታች ያለው ቶተንሃም ነው። ሜዳው ላይ ደካማ የሆነው 28 ፐርሰንት ነው እና በሜዳው ደካማ የሆነ ቡድን ነው። ቸልሲ ሰባት ተከታታይ ጨዋታ ቀድሞ ጎል አስቆጥሯል። በዚህ ውድድር አመት ቸልሲ ሰባቱን ተከታታይ ጨዋታ ለመጨረሻ ጊዜ ሰባት ተከታታይ ጨዋታ ላይ ቀድሞ ጎል ያስቆጠረ ሁለት ሺህ አራት ላይ ነበር። ያ ሰባት ተከታታይ ጨዋታ ጎል ማስቆጠር ቀድሞ ጎል የማስቆጠር ጉዞ የቆመው ግን በአርሰናል ነበር። አርሰናል አምስት ለባዶ ነበር ያሸነፈው ያንን ጨዋታ። ሰባት ተከታታይ ጉዞ ጎልስ እያስቆጠረ ቀድሞ ከመጣ በኋላ አሁንም ከአርሰናል ጋር ነው። ከሰባተኛው ተከታታይ ጎል የማስቆጠር ቀድሞ ጎል የማስቆጠር ጨዋታ በኋላ አሁንም አርሰናልን ያገኝ ያ ይደገማል ወይስ ቸልሲ አሁንም ቀድሞ ጎል ያስቆጠራል የሚለው የሚጠበቀው ጉዳይ ነው የሚሆነው። ፔድሮ ኔቶ ከአምስት ጨዋታ አምስት ጎል ላይ ተሳትፏል። አርሰናልን በገጠመባቸው ባለፉት አራት ጨዋታዎች ላይ በሶስቱ ጎልና ሲስት አሉ። በጣም ጥሩ ቁጥር ያለው ተጫዋች አርሰናል የሊጉ መሪ ሁኖ ቸልሲን ባገኘባቸው አምስት ጨዋታዎች አራቱን አሸንፏል። በነገራችን ላይ ከ2022 23 ጀምሮ አርሰናል አርባ የለንደን ደርቢ ጨዋታ አድርጎ የተሸነፈው ሶስት ብቻ ነው። 28 ድል አድርጓል ዘጠኛቸው አወጥቷል። ስለዚህ የወቅቱ ኪንግ ኦፍ ለንደን አርሰናል ከዚህ ውጤት አንፃር፣ ለንደን ደርቢን ከማሸነፍ አንፃር አርቴታ በጣም በሚያስገርም ሁኔታ የመጀመሪያ ሽንፈቱን ያስተናገደው በቼልሲ እጅ ነበረ። ዲሴምበር ወር ላይ እንደመጣ 2019 ላይ በቸልሲ ነው የመጀመሪያ ሽንፈቱ ነው የተሸነፈው። አይረሳውም ማለት ነው ነገር ግን በእንግሊዝ እግር ኳስ ታሪክ አስርና ከዛ በላይ ጨዋታ በተቃራኒነት ተጋጥሞ ቸልሲን ብዙ ጊዜ በማሸነፍ ሶስተኛው ታሪካዊ አሰልጣኝ ነው፣ ከኬኒ ዳግሊሽ እና ከፔፕ ጋርዲዮላ ቀጥሎ ሚካኤል አርቴታ። ከተጫወታችሁ 12 ጨዋታዎች ሰባቱን በማሸነፍ 58.3 ፐርሰንት የበላይነት ቸልሲ ላይ የወሰደው ሶስተኛው ባለምርጥ ቁጥር አሰልጣኝ ነው። ቸልሲ ላይ ማርቲን ኦዲጋርድ አምስት አሲስት ሁለት ጎል አስቆጥሮ ቸልሲን በተቃራኒነት በገጠማቸው ጨዋታ ብዙ ጎልና አሲስት ያለው ተጫዋች ቸልሲ ነኝ። በአርሰናል ማሊያ ኦድጋርድ ከጉዳት አገግሞ ባለፈው ጨዋታ ጥቂት ደቂቃዎችን ተጫውቷል፣ በባየር ሙኒክ ሻምፒዮንስ ሊጉ ምሽት ላይ። በነገራችን ላይ ጋብርኤል ማጋሌሽ ቸልሲን በገጠመባቸው ጨዋታዎች በሙሉ አንድም ጨዋታ አልተሸነፈም። ማጋሌሽ ታሪካዊ ነው? የለም፣ ከፓትሪክ ቬራ ቀጥሮ። ፓትሪክ ቬራ ነው ስምንት ጊዜ ቸልሲን በተቃራኒነት ገጥሞ ያልተሸነፉ ብቸኛ ያልተሸነፉ ተጫዋች በአርሰናል ማሊያ ማጋሌሽ ያንን ሊያስቀጥል የሚችልበት እድል ቢኖርም ነገር ግን በነገ ጨዋታ ላይ የለ በእሁዱ ጨዋታ ሰሪ ትሮሳርድ ከሊቨርፑል ቀጥሎ ስድስት ጎል ነው ሊቨርፑል ላይ የተሳተፈው ብዙ ጎል ያለው ቸልሲ ላይ ነው አራት ጎሎች ቀጣዩ ጎሉ አምሳኛ ጎል ነው ግን ትሮሳርድ ተጎድቷል የመድረስ እድሉ ጠባብ ነው ሚካኤል አርቴታም ጥንቃቄ እናደርጋለን ተጫዋቾቻችን ሊደርሱ ጥረት እናደርጋለን ግን አናስገድድም ወይም ጫና እናበዛባቸውም ለረጅም ጊዜ ጉዳት እንዳይጋለጡ እንሰጋለን ብለዋል እና የትሮሳርድ ጉዳት እስካን አድርገዋል። እንደ ጋብርኤል ማጋሬሽ ጉዳት ሳምንት ይፈልጋል እየቆየ ማየት አለብን። እና ሪስክ ወስዶ ያስገቡት የመጀመሪያ እስካኑ ብዙም ለክፉ የሚሰጥ አይደለም ግን በደንብ ቼክ መደረግ አለበት። እንደ ጋብርኤል ማጋሪሽ ማለት ነው። ጋብርኤል ማጋሪሽ ምናልባት እስከ ዓመቱ መጨረሻ እስከ ጥር ድረስ ላይኖሩ ይችላል ተብሏል። አንድ ወር ነው በነገራችን ላይ የቀረው እኮ። ኖቨምበር 28 አለ ና 27 አንድ ወር ነው የቀረው፣ ግን እስከ ዓመቱ መጨረሻ ሲባል ረጅም ይመስላል። አ አንድ ወር ነው የቀረው። ሜቢ ላይ ሰዓት ሰፊ ይችላል። እስከ ጥር ድረስ የሚሉ መረጃዎች እየወጡ ናቸው። ትሮሳርድም ማክሲመም የሁለት ሳምንት ጉዳት ሊሆን እንደሚችል የመረጃ ምንጮች እየጠቆሙ ይገኛሉ። ግን ያው ሚኬል አርቴታ ሰርፕራይዝ ይወዳሉ፣ ሰርፕራይዝ ያደርጋሉ የሚለው የሚጠበቅ ነው የሚሆ ለአርሰናል ደጋፊዎች ግን ትልቁ አስደሳች ዜና ቪክቶሪ ኮሬጅ ነው። ቪክቶር ኮሮሽ ሙሉ በሙሉ ሪከቨር አድርጓል። ከጉዳቱ ሙሉ በሙሉ ለቸልሲው ጨዋታ ይደርሳል። ከያበር ዝም ሪከቨር አድርጓል። የካያበርና የቪክቶር ኮሮሽ ልዩነታቸው ቪክቶር ኮሮሽ በጨዋታ የቆየ ስለሆነ የጨዋታ ጊዜ ያስፈልገው ካያበር ዝና ጋብሬል ጀሱስ ግን ፊት ለመሆን ጨዋታ ያስፈልጋቸዋል። እንዲሁም የወዳጅነት ጨዋታ ከማንቸስተር ዩናይት ጋር አርሰናል እያመቻቸ ነው። በዝግ የተጎዱ ተጫዋቾችን ማንቸስተርም ሊሳንድሮ ማርቲንስ ከረጅም ጊዜ ዋር አልደ ሊመጣው ለእነሱ ድል ለመስጠት በሚል በዝግ ለመጫወት እየሞከሩ ነው። ሁለቱ ቡድኖች ወዳጅነት ጨዋታ እያዘጋጁ ለከያብረዝ ና ለጋብርኤል ጄሱስ ነው። ቪክቶሪያ ኮረጅ ግን ጥያቄ በሌለው መንገድ ለሁሉ ጨዋታ ይደርሳል ተብሏል። አሁን ያለው ወቅታዊ መረጃ ይሄ ነው። ቼልሲ ኮል ፓልመር ነው በጉጉት የሚጠበቀው። ሌላ የሚመለስ ተጫዋች የለም። ና ኮል ዊል እና መሰል ተጫዋቾች ረጅም ጊዜ ጉዳት ስለሆኑ ማለት ነው። የኮል ፓልመር ጉዳይ ነገን ጠብቁ ብሏለኝ ዞማሬስካ። ነገ የሚኖረን ልምምድ ሁሉን ነገር ይወስኗል። ፊት ከሆነ እናጫውተዋለን፣ ፊት ካልሆነ ግን ባርሴሎና የገጠመው ቡድኔን ይዤ እገባለሁ የሚል አስተያየቱ ሰጥቷል። የመድረስ እድል አለው እስቲል ኮል ፓልመር፣ የተዘጋ አይደለም የኮል ፓልመር ምድል። ከዛ ውጭ ያለ ግን የጉዳት ዜናም ሆነ የጉዳት ችግር የለባቸው ሪቼ ጄምስም፣ ካይሲዶም፣ ኢንዞም በባርሴሎና ጨዋታ ላይ የነበሩት ተጫዋቾች በሙሉ ፊት ናቸው። ረጅም ጊዜ ጉዳት ያለባቸው እንደ ኮሊል ኢሶጎ ሮሚዮ ላቪያ አይነት ተጫዋቾች ካልሆኑ ሌሎቹ ይኖራሉ። ስለዚህ በእሁዱ ጨዋታ ላይ ቸልሲም አርሰናልም ሙሉ ስኳዳቸውን ይዘው ነው የሚገቡት። አርሰናልም ባየር ሞኒክን ቸልሲም ባርስሎና ያሸነፈውን ቡድን ይዘው የመግባት እድል አላቸው። ምናልባት በአርሰናል ባርሰናል በኩል ልዩነት ሊፈጥር የሚችለው የኮሬሽ በቋሚ 11 የሚገባበት እድል ነው። አብረን የምንመለከተው ነው ለቸልሲ ደካማ የተከላካይ መስመር ራስ ምታት የመሆን እድል ይኖራል። ከኮለሽ ሜኒ ነው ምንም ጥያቄ የለም ማለት ነው። የተሻለ ነገር መፍጠር ይችላል። እነዚህ ነገሮች የሚጠበቁ ይሆናሉ። ቸልሲ ከአርሰናል እሁድ ምሽት አንድ ሰዓት ተኩል ይከናወናል። አሉት አጭር ነገር ጨምርና አጫጭር ስፖርታዊ መረጃዎች ሰዓት ሄደ። አጭር ነገር መሀል ሜዳው ላይ ያለው የበላይነት ይህን ጨዋታ ይወስናል ብዬ አስባለሁ። ስፔሻሊ የሞሴስ ካይሴዶ በነገራችን ላይ ቼልሲ ይህንን አስተላለፍ የባርሴሎና አስተላለፍ የሚመስል አይነት እንቅስቃሴ በተለይ ሪቼ ጀምስን ፍላሚንጎን በገጠመበት የፊፋ አለም ክለቦች ዋንጫ ላይ ለማሰለፍ ሲሞክር ተመልክተናል እና ይዞ ማሬስካም ከጨዋታው ምትላቅ በኋላ በጨዋታው ጃክሰን ቀይ ካርድ ወጣብን እንጂ ይህን ጨዋታ ግን አሉት እኔ በአርሰናሉ ጨዋታ የባርሴሎናን የፔሲጁን አጫወት ለመድገም ካሰቡ ይበላሉ ለምን ይበላሉ አርሰናል ሀይን ሀይን አይጫወትም ሞሮ ዶሎ ብሎክ የተጠጋ ቡድን አርሰናል ተከላካይ መስመር አዎ፣ ግን በፍጹም አይሰራም። ግን አሰልጣኙ ኢንዞ ማሬስካ ግን ግን በጣም ተቃያሪ አሰልጣኝ ናቸው። ለእያንዳንዱ ቡድን ተዘጋጅቶ ነው የሚመጡት እንጂ ያንኑ አይደግሙም። በዛኝ በዛው አሰላለፍ የሚቀጥሉ ያንን ከተሰለፉ ዋጋ ይከፍላሉ። እኔ እንዲያውም እኔ ሳ ስለሌለን ነው እንጂ ብዙ እደግፈዋለሁ። አሰላለፉ ተመችቶኛል። አርሰናል ይህን ጨዋታ ሊያሸንፍ ይችላል። አይሸንፍም አርሰናል ብዬ ነው የማስበው። ግን ቼልሲ የተከላካይ ክፍሉ ደካማ ስለሆነ ነው ያልኩት እንጂ አንሰው አይደለም። ከመሀል ጀምሮ ያለው ወደላይ ያለው ቡድን ከአርሰናል ጋርም ተፎካካሪ ነው። ስፔሻሊ ፊት መስመር ላይም ደግሞ ብልጫ አለው ብዬ አስባለሁ። በተለይ የዘጠኝ ቁጥር ቦታ ላይ የኮሬሽን ቢደርስ ራሱ ቼልሲ ጎል ሞር ላይ ያስቆጥር ይችላል። ስቴቫዮ ሚና ግን ሳንቼስ ቲምበርስ የሚያገኟቸው ተከላካዮች ጠንካራ ናቸው። ላይ ሰፋ ያለ ሊያሸንፍ ቼልሲን አርሰናል ሊያሸንፍ ይቻል ገምቻሉ። ግን የኢንዞ አስተላለፍ የኢንዞ ማሪስካ አስተላለፍ እኔ ሚንዞ አንፕሪዲክቴብል ቡድን ያላችሁ እሱ ነው ብቻ ፕሪዲክቴብል አይደለም ሚንዞ ባይዘ ማት ገምታቸው አስል አሁን ለአርሰናሉ ሌላ ነገር ነው ይዞ የሚመጡት ከጨዋቱ መንገድ ጋር ተረድቶ እሱ ነው ለአርሰናል ፈተና ይሆናል ብዬ ማስበው እኔ እንዲሁም ሞር ከተጫዋቾችንም ከምኑም በላይ በጣም የምንመለከታቸው ጨዋታዎች እሑድ 11 ሰዓት ላይ ዌስትሀም ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። ሊቨርፑል ቁልቁለቱን ተያይዞታል የውጤት ማጣቱን። ዌስትሀም ደግሞ ቀና ብሎ ዳገቱን እየወጣ ያለ ቡድን ነው። ከኑኖ ስፕሪንቶ ሳንቶ መምጣት በኋላ ግራሃም ፖተርን የተኩት ኑኖ ስፕሪንቶ ሳንቶ ዌስትሀምን ወደ ትክክለኛው መንገድ እያስገቡት ነው። ከወራጅ ቀጠና ማስወጥቶታል። ባለፉት ሶስት ጨዋታዎች ማግኘት ከሚገባቸው ዘጠኝ ነጥብ ሰባቱን አሳክተዋል። ሁለት ጨዋታቸው አሸንፈው አንድ ጨዋታቸው አቻ ወጥተዋል ከበርማውዝ ጋር በሳውዝ ኮስት ሁለት ለሁለት የወጡበት ጨዋታ ማለት ነው። ከዛ ውጭ ግን ኒውካስልን በርን ላይ እንድል አርገዋል። አሰልጣኝ ሆነው ስፕሪንቶ ሳንቶ ቀና ማለት የጀመሩበት ወቅት ነው። ሊቨርፑል ደግሞ የውጤት ቀውስ ነው። ከ12 ጨዋታ ዘጠኙን ተሸንፎ በሰባሰባት ዓመታት ታሪክ ታይቶ የማይታወቅ ውርደት አርነስሎት በሊቨርፑል ቡድን ውስጥ እያስመዘገቡ ነው ያሉት። ጀሚ ካራ ጋር ለሊቨርፑል ውድቀት አሰልጣኙ የሚሰናበቱ ከሆነ አዝናለሁ ነው ያለው። ተጫዋቾቹ ናቸው የዚሉ ችግር። ቫንዳይክ አለ ቫንዳይክ በቃ ኖርማል ተከላካይ ሆኗል። ኤክሴፕሽናል የሚባል የነበሩ በጣም ታምሪ ይሰራል የሚባለው ተከላካይ ኖርማል ሆኖ እኔን መስሎ አላለ። ጄሚካራ ጋር እኔን መስሎ አላለ። ሙሐመድ ሳላ እነዛ ጉልበቶቹ ክደውታል። ያለ ጉልበቱ ከርቶታል። የማያስተካክለው ስለሆነ አሰልጣኙን ማባረር ምክንያት እና በየቀኑ የሽንፈት ዜና በሊቨርፑል ቤት ውስጥ መሰማት ቀጥሏል። በሲቲና በኖቲንጋም ፎረስት ሶስት ለባዶ ሶስት ለባዶ ተከታታይ ሽንፈቶችን ከቀመሰ በኋላ እንደገና በሻምፒዮንስ ሊግ በፒኤስቪ አራት ለአንድ የተሸነፈበት ውጤት አንገት የሚያስደፋ ነው። አንፊልድ ላይ ያልተለመደ ነው። አንፊልድ ላይ እንዲህ አይነት ውጤት በፍጹም ተቀባይነት የለውም። አርነ ስሎት ሆኑባችሁ። አምና ዋንጫ ምትሆላቸዋል ከበዳቸው ሊቨርፑሎች ምን ይባላል? እንዳላዝለው ሳት እንዳልጥለው ልጄ ይባላል። እና አንድ የድሮ አነጋገር ነው እና የቀድሞ አነጋገር ነው። ሴትዮዋ ልጃቸው በጣም በቃ አስቸጋሪ ነው፣ ሰፈር ላይ ማለት ነው፣ ይረብሻል እና ኃይለኛ ነው፣ ይረብሻል፣ በቃ ሁሌ ሲሞታ ነው፣ ሁሌ ችግር ነው። እና ይህንን ያሉት በዛ ምክንያት ነው። እንዳልጥለው ልጄ፣ እንዳልሸከመው እሳት ሆነብኝ አሉ እና የሊቨርፑል ውጤትም አርነ ስሎትን እንዳይጥሏቸው ልጃቸው ነገር ናቸው፣ በቃ ይሳሱላቸዋል፣ እንዳይተዋቸው ቡድኑ እየተሸነፈ ነው እና በቃ ለመወሰን ተቸግረዋል። ቦርዱም ሰሞኑ ስብሰባ አድርጎ የተወሰኑ ማስጠንቀቂያዎች እንደሰጠ እየተነገረ ነው ያለው፣ ግን ስቲል አላሰናበታቸውም። የሊቨርፑል የቁልቁለት ጉዞ በጣም እየለየለት የመጣ ይመስላል። በነገራችን ላይ በፒኤስቪ አይንትሆቨን ጨዋታ ላይ የባስ ብሎ ህጎ ኪቲኬ ተጎድቶባቸዋል። አሌክዛንድራ አይዛክ ተክቶ ነው የገባው። በአራት ተከታታይ ጨዋታ በቋሚ 11 ገብቶ በአራቱም ጨዋታ የተሸነፈ በሊቨርፑል ታሪክ የመጀመሪያው ተጫዋች። መጥፎ ድል ባድ ላክ የሚሉት በፈረንጆቹ ማለት የተጫዋች ላይ ትመለከታል። ሊቨርፑል በዘንድሮው የውድድር ዓመት እያሳዩ ያለው አቋም እጅግ በጣም ከባድ ሆኗል። ቅድም እንዳልኩት ለንደን ፎቢያ ለሊቨርፑል የሚሰራ ለንደን ላይ ሊቨርፑል በአምስት ከሜዳዎች ጨዋታ ማሸነፍ አልቻለም ማሸነፍ አልቻለም። ከሰባ አንድ ዓመታት በፊት ነው ስምንት ጨዋታዎችን ያላሸነፈው። ከዛ በኋላ የለንደን ላይ ያለው መጥፎ ታሪክ አሁን ላይ ያለው ነው፣ አምስት ተከታታይ ጨዋታዎችን አለማሸነፉ ከዌስት ሃም ጋር በሚኖረው ጨዋታ በሶስት ጎል ልዩነት ከተሸነፈ ከተሸነፈ ነው በሰባ አንድ ዓመታት ታሪክ ለመጀመሪያ ጊዜ ይሆናል። ለመጨረሻ ጊዜ 1955 ላይ ነው ሶስት ጎልና ከዛ በላይ ተቆጥሮበት በተከታታይ ሶስት ጨዋታ የተሸነፈው በሊጉ። ይሄ ቡድን በ12 ጨዋታ 20 ጎል አስተናግዷል። አዲስ ባይዘ በአምስቱ ተላላቅ ሊጎች አምስቱ ተላላቅ ሊጎችም ከኢንትራክ ፍራንክፈርት ቀጥሎ እና አይንክ አንድ የፈረንሳይ ክለብ አለ ከእሱ ቀጥሎ እንዲሁ እስካሁን በተደረጉ ጨዋታዎች ብዙ ጎል ያስተናገደው ክለብ ሊቨርፑል ሊቨርፑል። አዎ ከ1992 ዘጠናሱ ማለት በአዲስ መርግ ፕሪሜር ሊግ ከተጀመረ ወዲህ ከ23 ዓመት በፊት ከተጀመረ ወዲህ ለመጀመሪያ ጊዜ ነው ሊቨርፑል በ12 ጨዋታ 20 ጎል ሲያስተናግድ። እንዲህ አይነት ነገር ገጥሞት አያቅም በሊጉ የመጀመሪያ ሊጉ ጨዋታ 1992 አካባቢ ላይ ነው በመጀመሪያዎች የሊጉ ዓመታት፣ አዲሱ ሊግ ፎርማት ሲጀምር የገጠመው እና እነዚህ ሁሉ ቁጥሮች የሚጠቁሙት ምን ያህል ሊቨርፑል ቀውስ ውስጥ እንዳለ ነው። በተቃራኒ ዌስት ሀም ደግሞ ቅድም እንዳልኩት ቀና እያለ ነው። ዳገቱን ቀና ብሎ እየወጣ ነው። እንዳልኩት ከ18 ጨዋታዎች ሊቨርፑልን ገጥሞ አንዴ ብቻ ነው ድል ያደረገው። በእርግጥ ከዚህ በፊት የነበረው ታሪክ 3ለ2 2021 ላይ ያሸነፈው ነገር ግን ኑኖ ስፕሪንቶ ሳንቶ ከመጡ በኋላና ግራን ፖተር ከተሰናበቱ በኋላ ለውጦች አሉ ቡድን ውስጥ ግልጽ የሆኑ ለውጦች አሉ። እያሸነፈ ነው። ዌስታ ኒውካስልን አሸንፏል። ቀላል ተፎካካሪ አለ። ሲቲን ያሸነፈውን ቡድን ነው ያሸነፈው። በርሊን አሸንፏል። በእርግጥ ወራጅ ቀጠና ያለ ነው። ከበርማውዝ ጋር ሳውዝ ኮስት ጠንካራ ቡድን ነው። በርማውዝ ያንደሆን የራውያላ ቡድን ከእሱ ቡድን ጋር ሁለት ለሁለት ነው የወጣው እና ወደ 11 ሰዓት ላይ ሊቨርፑል ምን ይገጥመዋል የሚለው ዛሬም አሳሳቢ ይመስለኛል ለሊቨርፑል ደጋፊ ብቻ ሳይሆን አምና ሊቨርፑል ለተመለከቱ ሁሉ ያ የሚያሳስበው የሚያስፈራው አስደናቂው ባለ ግርማ ሞገሱ ሊቨርፑል እንዲህ ተንኮታክቶ ማየት በጣም ያስደነግጠ። በነገራችን ላይ በአሁኑ ሰዓት አርነ ስሎትን እንዲተኩ ከፊቱ ነው እየመሩ ያሉት የበርማውዙ አሰልጣኝ አንዶኒ ኢራዮላ ናቸው። ከተሰናበቱ አርነ ስሎት ከአንድ ከሁለት ጨዋታ በላይ የሚጠብቋቸው አይመስለኝም። በዚሁ የውጤት ቀውስ እንደው ቀና ብለ አንድ ጨዋታ አሸንፈው መለስ ካላሉ በስተቀረ አሁን ባለው ውጤት የሚቀጥል ከሆነ በዌስታ የሚሸነፉ ከሆነ ከዛ በኋላ ደግሞ ተደራራቢ ነው። የታሳሰሩ ፌክስቸሮች በጣም ተራ በየሶስት በየወለቀሉ ነው የሚከናወኑት። ለማገገም አስቸጋሪ ናቸው። በዚህ ሞራል በሌለው ቡድን ውስጥ በየሶስት ቀን ተጫውተህ ከባድ ነው እና የሚሆን ከሆነ አንዶኒ ራዩ ላይ ሊተኩ ይችላሉ። ሊቨርፑል አርነስሎትን እጅግ በሚያሳዝን ሁኔታ ሊያጣው ይችላል። የሆነ ማለት በጣም የሚያስቀና የነበረ ትዳር ድንገት ሲፈርስ አይነት ስሜት ያለው ነው የሊቨርፑል። አረ ግን የትዳሩ እኮ ባለቤት ራሱ ክሎፕ ናቸው። እኔ አርኔ ስሎት ምንም ማለት ሶፊ ይህን ያህል አሁን ባለፈ ውድድር አመት ዋንጫውን ሲያሳካ ሊቨርፑል ጥሩ ነው፣ ግን የተጋጣሚ የተፎካካሪ መጠን ልኬትን ስትመለከት ደካማ ነው። ሊቨርፑል 84 ነጥብ ሁሎ ዋንጫ ወሰደ። አርሰናል 74፣ ሲቲ 71። ለእኔ ይሄ ፉክክር አለ። ልክ እንደ ዘንድሮ ዓመት የእንግሊዝ ፕሪሚየር ሊግ ማለት ነው። ጥንካሬዎች አሉ በክለቦች ውስጥ ግን ስትፎካከር ያለው ቻለንጅ ጫናስ? ይህ የ2024 25 ነው። ምነግርህ 2023 24 ላይ የቴብሉ ፍጻሜ መጨረሻ ላይ ሲጠናቀቅ ሲቲ 91፣ አርሰናል 89። ዲስ ፉክክር ማለት እላ አስጨራሽ ትግል አርሰናል ለዋንጫው ተቃርቦ ነበር፣ ሲቲ አሸነፈ። ፉክክር ማለት ይሄ ነው፣ የሁለት ነጥብ ልዩነት 2828 ጨዋታ ማሸነፍ። በውድድር አመቱ እኮ ሲቲ እኮ ዋንጫ ሲያነሳ እኮ ሶስት ጨዋታ ነው የተሸነፈው እኮ ልክ እንዳሁኑ አርሰናል ማለት ነው። ይሄ 2324 2122 ላይም ደግሞ በፈረንጆቹ ሲቲ 93 አርሰናል 9 ማ ነው ሊቨርፑል 92 ሲጨርስ በውድድር አመቱ ሁለት ጊዜ ብቻ የተሸነፈው ክለብ ሊቨርፑል ዋንጫ አጣ ብለ ዜና ትሰራ ማለት ይሄ ፉክክር ነው። አሁን ያለው የፉክክር መጠን ብዙም ደብዛዛ ነው። ባለፈው ወርድር አመትም ሲቲ ማ ነው፣ ሊቨርፑል ዋንጫውን ሲያሳካ ሰማንያት ነጥብ አግኝቶ አሳካ። ሶፊ አሁን እኮ ልንገርሽ እስቲ፣ አሁን ባለፈው ወርድር አመት ሊቨርፑል ዋንጫ ሲያነሳ ሀያ ሀያ አንድ ላይ ሁለት ጨዋታ ብቻ ተሸንፎ ራሱ ዋንጫ አላገኝም ሳለው እንግዲህ ባለፈው ወርድር አመት ግን ዘጠኝ ጊዜ አቻ ወጥቶ አራት ጊዜ ተሸንፎ ዋንጫ ወሰደ ሊቨርፑል ሳሪያ። ይሄ ሊፉክር ነው ማለት ለእኔ ይሄ ፉክክር አይደለም። የክሎፕን ልጆች ተጠቅመውበታል። ይበልጥ እኔ አርነ ስሎት ላይ ያለኝ ሀሳብ ግራቨንበርግን አብቅተዋል፣ ተሳክቶለታል። ለበሳቸው ስር ባለፈው። አሁን ግን ስትመለከተው ትልልቅ የእንግሊዝ ፈራሚዎች እጃቸው ላይ አለ። በጣም ፊርማዎች ፈጽመዋል። ስለዚህ ይሄንን ማንም ያሰልጥ ነው እሳቸው ነው የሚያሰለጥኑት። ግዢውን የፈጸመ ማን ነው? እሳቸው ናቸው። ግዢዎቹ ፕላንድር ናቸው ወይ? አይ ዶንት ቲንክ ሶ። ኤኬቲኬንም እየገዛ አይዛክንም እየገዛ ሊዩስ ዲያዝን አሰናብተ ጋክፖ ይጫውትልኝ እያልክ ምን አይነት እቅድ ነው? ምን አይነት ሀሳብ ነው? ስለዚህ አርኔ ስሎት በአጋጣሚ የክሎፕን የማሸነፍ ስነ ልቦና እንዲሁም ገለጽኩልኩ ቅድም። እኮ ባለፈው አመት ዋንጫ ያነሱት እኮ ዘጠኝ ጊዜ አቻወጥተው አራት ጊዜ የተሸነፈ ዋንጫ ያነሳ ማለት እኔ ክሬዲት አልሰጥም። ፉክክር ማለት ዘጠና ሁለትና ዘጠና አንድ ነጥብ ሆነ ስትጨርስ አራት ጨዋታ ተሸንፍ ዘጠኛቻ ወጣ ዋንጫ ከምታነሳ ይልቅ በ221 ሁለት ጨዋታዎችን ብቻ ተሸንፈ ዋንጫ ማጣት የግርሳት ነው። በቃ ይሄ የክብር ተሸናፊ ትለዋለ እኮ አሁን በ21 22 ላይ ሊቨርፑል ዋንጫውን ሲያጣ የአንበሳ ተሸናፊነት ስሜት ብለ ትገልጸዋል የ21ን የሊቨርፑልና የሲቲን ፉክክር። ምክንያቱም በውድድር አመቱ ሊቨርፑል ከሲቲ ያነሰ ሽንፈት ነው ያጋጥመው። በወቅቱ ሁለት ጨዋታ ተሸነፈ፣ ሲቲ ሶስት ጨዋታ ተሸነፈ። ግን ዋንጫ ማን አነሳ? ሲቲ አነሳ። ሲቲ ስድስት አቻ ወጣ፣ ሊቨርፑል ስምንት አቻ ወጣ። ግን ሁለት አቻ ነው ወጣ፣ ሁለት ሽንፈት ነው ያስተናገደ። ይሄ በጣም በቃ የክብር ተሸናፊ ብለ ኮንፊደንስን ደረትን ነፍተ የምትሄድበት ውጤት ነው የላስት ይሩ። ሊቨርፑል ግን በውድድር አመቱ አራት ሽንፈት ዘጠኝ ጨዋታ አቻ መውጣት የተጋጣሚ መድከምም እንዳለው ሆኖ የክሎፕ ልጆች ነው የጠቀሙት። አሁን ግን ተጠያቂው ተጠያቂው እሳቸው ናቸው። አሁን ያለፈውን አመት የማንችስተር ናይትድ ውጤት እኮ ስትገመግም እኮ ኤሪክ ቴናግም አሉበት ብለህ ነው የምትነሳው። ፊርማዎቹን አላስተናገደም። ሮብን አሞሪም በአንዴ ከአዳፕቴሽን ከ4 3 3 ወደ 3 4 2 1 መጣ። ይህኛውን አመት ላይ ግን ወደርክም ጠላህም ሮብን አሞሪም ስኬታማ ከሆነ ይቀጥላል፣ ካልሆነ ደግሞ የስንብት ደብዳቤ ይወጣበታል። ምክንያቱም የራሱ አመት ነው፣ የራሱ ግዢ ነው የራሱ ፍልስፍና ነው። አርኔስሎትም ዘ ሴም ቲንግ ያለፈው ድር ዓመት የክሎፕ ጥላ በጣም ያጠላበት በክሎፕ ልጆች ዋንጫ ያነሱበት ነው። ይህኛው አመት ግን ሪስፖንሲቢሊቲው አሰልጣኝ አርኔስሎት ናቸው። ይሄ ሆላንድ ሊግ አለ። ይሄ ፒኤስቪን እና ዩትረትን ወይም ደግሞ አያክስን ወይም ደግሞ ሌላም ቡድንን የምትገጥበጥበት አይደለም፣ እንግሊዝ ፕሪሚየር ሊግ ነው። ስለዚህ አሁን እንደውም እድለኛ ናቸው እሳቸው። እንደውም የሚዲያ ትልልቅ አውታሮች ጽሁፋቸውን አላወጡባቸውም፣ የፊት ገጹን በደንብ አልተንሰራፈበትም እንጂ ማን ነው እስኪ፣ በማንቸስተርና ሪያል ማድሪድ ቢሆን፣ በኖቲንጋም ሶስት ለዜሮ በሲቲ ሶስት ለዜሮ በክርስታል ፓላስ ሽንፈት፣ አሁን በፔሲቢ አራት ለአንድ ማን ነው ሚያቆይ? የክለብ ብራንዲንግ እዚህ ላይ ነው። የክለብ ብራንዲንግ ይሄ ነው። አራት አምስት ጨዋታ ስትሸነፍ ትሰናበታል። ምክንያቱም ክለቡ የለመደው ዋንጫ ነው፣ ዝና ነው ማሸነፍ ነው። ሊቨርፑል ላይ ግን ይሄ ነገር አትመለክቱ። ሶ ዲስ ይር ሬስፖንሲቢሊቲ አሰልጣኝ እስካሁን ድረስም ማን ናቸው? አርኔ ስሎት ናቸው። እሺ ለንደን ስቴዲየም ላይ በነገራችን ላይ ብዙ ጎል በማስቆጠር ከሲቲና ከአርሰናል ቀጥሮ ሊቨርፑል ነው 25 ጎል አስቆጥሯል። ሲቲ 28 አርሰናል 26 ጎሎች አስቆጥሯል። ይቀናዋል እሁድ 11 ሰዓት ላይ እንመለከተዋለን።